ወንድም እህቶቼ አንድ ነገር ለሁላችሁም ላስተላልፍ እፈልጋለሁ። እኔንም እናንተንም ሁላችንንም በጋራ የሚያስጨንቀን አንድ ነገር አለ። ሁሌም ሀሳብ፣ ጭንቀት የሚሆንብን ጉዳይ ምንድነው? እሱም የመዳን ጉዳይ ነው። ነፍሳችን ከጀሀነም እሳት ርቃ ጀነትን ማግኘት ሁሌም ትመኛለች፣ ሁሌም ታስባለች። በትክክል በአላህና በአኺራ ላመነ ሰው ደግሞ አስጨናቂ ነገር ነው። ጌታችን አላህ በሱረቱ አሊ ኢምራን

ዛሬ በሰላም ያለው ሰው ነገ በረብሻ ይፈተናል ዛሬ ህያው የሆነ ሰው ነገ ይሞታል ስለዚህ ዱንያ ጊዜያዊ መጠቃቀሚያ መጠቃቀሚያና መሸነጋገያ ብቻ ነች ነው ኑሮ ማለት የአኸራ ኑሮ ነው ስለዚህ እውነት ከልባችን የመዳናችን ጉዳይ የሚያስጨንቀን ከሆነ እንድን ዘንድ ምን እናደርግ ነው አላህ እንግዲህ ከፈቀደ ለዛሬ በዚች ሁለት ሶስት ደቂቃ ውስጥ ማስታውሳችሁ አንድ ነገር ብቻ ነው። ያ ምንድነው? ሁላችንም ተውበት አድርገን ወደ አላህ እንመለስ። እውነተኛ ተውበት ያድናል፣ ከጀሀነም እሳት ያርቃል፣ ጀነትንም ያስገኛል። ጌታችን አላህ በሱረቱ ኑር በግልጽ እንደ ተናገረው ወቱቡ ኢለላሂ ጀሚዓን አዩሃል ሙእሚኑን ይላል ምእመናን የሆናችሁ በጠቅላላ ሁላችሁም ተውበት አድርጋችሁ ወደ ጌታችሁ መንገድ በመጸጸት ተመለሱ ይላል። ለምን ዓላማ ለዓለኩም ቱፍሊሑን ትድኑ ዘንዳ ይላል። እውነተኛ ተውበት ሰዎችን ምን ያረጋል ማለት ነው? ከአላህ ቁጣና ከአላህ ቅጣት ያድናል። ሁላችንም ኃጢያተኛ ነን፣ ወንጀለኛ ነን፣ አምነን መቀበል አለብን። ረሱል አለይሂ ሰላት ወሰላም ኩሉ በኒ አደመ ኸጣ፣ የአደም ልጆች ሁሉ ሲበዛ ተሳሳች ናቸው፣ ያጠፋሉ

ካልጠበቀው ካላሰበው ስፍራ ሲሳይን ይለግሰዋል። አላል ኢስቲግፋርና ተውበት ቋሚ ስራችን ይሁን። ሁሌም ተውበት የምናደርግ ሁሌም ኢስቲግፋር የምናረግ ከሆነ ዱንያ አኼራችን ይስተካከላል። አላህ ከተዋቦች ከሙስተግፊሮች ያደርገን፣ ኃጢያታቸውን ምሮ ጀነት ከሚለግሳቸው መልካም ባሮቹ አላህ ያድርገን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ

አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችው የኢክራም ቤተሰቦች እንዴት ናችሁ? ከኒጋ አልሐምዱሊላህ፣ ሁሉ ሰላም ሁሉ መልካም። እንዴት ነው ከናንተ? እስኪያ ስራ ሁሉ ሰላም። ዛሬ እንግዲህ እስጊ አልሐምዱሊላህ ረመዳን ደረሰልን፣ ከአመት አመት ቆጥሮ፣ ከወራትም ወራትን ቆጥሮ፣ ከሳምንትም ሳምንታትም ቆጥሮ ይኸው ቀናቶች ቀርተውታል። እንግዲህ አላህ ሱብሐነሁ ወተዓላ መልካም ጾመውና መልካም ሰርተው ከተመደበላቸው ሰዎች ያደርገን። ምናልባት የማንኛችን ዱአ መቅቡል እንደሚሆን አናቅምና ሁላችንም በዱአ እንበርታ አላለሁ። ለሀገራችንም ሆነ በሳዑዲ አረቢያ ለሚሰቃዩ እህት ወንድሞቻችን። የዛሬ አመት በብዙ አይነት ሁኔታ በበሽታ በጦርነት ብዙ ቤተሰብ አተናል፣ ብዙ ጓደኛ አተናል። ዘንድሮስ አላስባኑት አለ ታላ አገር ሰላም አድርጎት ቤተሰብን ሰላም አድርጎት እኛም እነሱም ተረጋግተን የምንጾም አላህ ያድርግልን እላለሁኝ።